ደህና ነው። ሐኪም ቤት ገብቶ ነበረ። በራሱ ትንሽ ሄደ ምንትን ማነስ ነው ምናምን ብለውታል፣ ግን እግዚአብሔር ይመስገን ያው እረፍትም ያለማግኘት ይመስለኛል። እንደዚህ የስራ ጫና ጠዋት ማታ ስለሚሯሯጡ ለራሳቸው ምንም ፎከስ እያረድጉ አይደለም፣ ለዛም ይመስለኛል። ግን እግዚአብሔር ይመስገን ማለት ነው ስለ ሁሉም ነገር። ያው አሁን ላይ ትንሽ የሚሄዱበት እርምጃቸው ሁሉ እየተሳካላቸው ነው። እንደምታዩት በሉል የምታዩት ነገር ነው። በጣም የመስፍን መያዣ ቀኑ በጣም እየቀረበ ነው። ሰውየው በየሰከንዱ እነሱ ሲቀርቡት እሱ በመራቅ እነሱ ሲቀርቡት ብዙ ወንጀል ከወንጀል ላይ ወንጀል እየጨመረ ብዙ ሰዎች እያሰቃየ ነው። እግዚአብሔር ደግሞ የእነሱን ድካምና የእነሱን ልፋት እስካሁን ድረስ እየደከሙ ነው። የእነሱን እንትን ቆጥሮላቸው ደግሞ በመጨረሻም እንግዲህ ማህሌትን ይዘው ወንድሟን በምን አይነት ሁኔታ እንዳለ እንግዲህ የነሱን ደግሞ መጨረሻውን ያሰማን ያሰማን ጥሩ ዜና። ለማንኛውም ሆነም ቀረም እሱ ደህና መሆኑ በጣም ደስ ብሎኛል። ሌላው ደግሞ እንግዲህ በሉል እያያችሁ ነው ማህሌት በምን አይነት ሁኔታ እንዳለች። ማህሌት በህይወት እንዳለችም እየደረሱበት ነው። ከአሁን በኋላ የሚያሳስባቸው ትንሽ የወንድሟ ነገር ነው። ከዛ ውጭ ያለው ግን እየደረሱበት ነው። መስፍን የተባለው ጉድ ደግሞ በየሰከንዷ የእነሱን እርምጃ እየተከተለ አንዴ እያያችን፣ አንዴ ሽማግሌ ልካል፣ አንዴ ልጅን አግቷታል እያለ በምንኛውም እንትን አልተሳካለትም። አሁን እጁን መስጠት አለበት አምኖ ማለት ነው። ሰውየው እስካሁን ድረስ ላሰቃያቸው የሚከፈለውን ድረስ መክፈል አለበት መቀጣት አለበት። ከሱ ጋር የሚሰሩ ወንጀለኞች ደግሞ በብር ተገዝተው እንትናቸውን ሕሊናቸውን እየሸጡ እነሱም መቀጣት አለባቸው ብዬ ነው ማስበው። ሌላው ነገር ይህን መሀሌት መገኘት ደስ ብሎኛል። ያው ትናንት እለት በልዑል ቪዲዮ የያያችሁት አይታችሁ ሊሆን ይችላል። መሀሌት ያለችበት ቤት ድረስ ነበር የሄደው፣ ግን ሲሄድ ያልሆነ ነገር ነው የገጠመው። ሌላ መሀሌት ነበረች። እንግዲህ የመስፍን ስራ ነው ይሄ። ሌላ ሰው ስማቸው ሞክሽን ቢሆን ሌላ ሰው ነው ያስቀመጠው። ግን ሆኖም ቀረም ያገኟታል፣ ታያላችሁ፣ ያገኟታል። እነዚህ ሁለታቸው ሲጀምር እረፍት ያስፈልጋቸዋል። በጣም እየደከሙ ነው፣ በጣም እየለፉ ነው። እስካሁን ሰዓት ጀምሮ እያያችሁ ነው። በየሰከንዱ የሚሰሩት ስራ ቀላል አይደለም። ድካምም ይመስለኛል ራስ እስከ መሳት ድረስ ያደረሰው ዘላለምን፣ እረፍት ያለ ማጣት ጠዋት ማታ ነው እንግዲህ የሚሰሩት የራሳቸው ሕይወት ምን ሳሳስባቸው ለሰው ልጅ የእነሱ ድካማቸውም እግዚአብሔር ቆጥሮላቸው ዋናው እነሱ በህይወት ካሉ ማህሌት ከወንድሟ ቢደክሙም እንትናቸው በቃ ተሳክቶላቸዋል። በቃ ያሰቡት ሁሉ ስለተሳካላቸው በመጀመሪያ እግዚአብሔር ይመስገን። በዛ ሲቀጥ ደግሞ የእነሱ ትግል የእነሱ ብርተት እና ብርቱ መሆናቸውን እዚህ ድረስ ያደረሳቸውና ብቻ ደስ ይላል። እንግዲህ ሌባው የመስፍን ተባባሪ ከሀገር ሊወጣ ሲል ነው እንግዲህ ዘላለም የደረሰበት። ያው እንደተደረሰበት ስላወቀም መሄጃ ስልንት ስለሌለው ወደ ሀገር ውትቶ ወደ ሌላ ለመሄድ ሲል ነበረ። እንግዲህ እንግዲህ ጀግናው ደግሞ ታላችሁ፣ ቤት ቤት እንደሚሄዱባችሁ አያውቁም። እንደ እነሱ የሆነ መስፍን ነው። እስካሁን ድረስ እንደ ሸለ መጥማጥ ስር ለስር የሚሄድ ምንድን ነው የሚባለው? ልክ እንደዛ አለያዝ ያለው መስፍን ብቻ ነው እንጂ እስካሁን በመስፍን ዙሪያ ያሰሩ ሰዎች አንድ በአንድ እያመጡ እያሳዩ ነው። ነው ታያላችሁ። አሁን ደግሞ ቀጣይ ደግሞ ማህሌት ትመጣለች ብዬ ተስፋ አድርጋለሁ። ምክንያቱም ይሄኛው ልጅ ካሳያቸው እውነተኛ መረጃውን ትክክል እንትን ሳይለ ከነገራቸው ያገኟታል። ከዛ ሲቀጥል ደግሞ መስፍን የተባለው ጉድም መያዙ አይቀርም። ቤት እስካሁን ለፋ ደከሙ፣ ለፉ ደከሙ፣ የመስፍን መጨረሻ ሳዩ። መቼም እነሱ ተስፋ አይቆርጡም እነሱን ተስፋ ለማስቆረጥ ብዙ ነገር እያደረገ ነው። እንትና ይሄ መስፍን የተባለው ጉድ እያያችሁ ነው። ብዙ ብዙ ብዙ ነገር እያለ ነው። በሽምግልና መጣ፣ በልጅ አገተ መጣ፣ በምን በምን በምንኛው በአንድም አልተሳካለት። ሲጀመር እውነትን የያዘ ሰው ወድቋ አይወድቅ በቃ። ምክንያቱም እውነት እውነት ናት። እሱ በውሸት ስለሚጓዝ የትኛውም እንትኑ ስበብ አሳበብ እያሳበበ በሌላም በውሸትም በብርም በምንም እየገዛ የሰውን ሕይወት ከማበላሸት ውጭ ምንም አይነት መፍትሄ ሊያገኝ አልቻለም ማለት ነው። መፍትሄ ያለው ከማነው? ከዘላለም እና ከልውል ብቻ ነው። ምክንያቱም እነሱ እውነትን ነው ይዘው እየተጓዙ ያሉት። እውነትን ከያሽ በየትኛውም መንገድ ስትሄጅ መንገድሽ ቀና ነው የሚሆነው እግዚአብሔር የሚያግዝሽ እውነተኛ እንትን ነው እና የእነሱ ልፋታቸው ድካማቸውን እንግዲህ እግዚአብሔር ቆጥሮላቸው፣ አሁን ትንሽ የሚያሳስበው የናቲ የማህሌት ወንድም የእሱ ነገር በምን አይነት ሁኔታ እንዳለ፣ ያው ሲጀመር መስፍን ከተያዘ ወድ ሳይወድ በግዱ ልጁ የት እንዳለ ያሳያቸዋል። ማህሌት ከተገኘች ያው ግድ ነው። ማህሌት ከተገኘች ወንድሟንም መስጠቷ አይቀርም። ምክንያቱም ይደርሱበታል። የትኛውም መረጃ ከእነሱ የሚያመልጥ ነገር የለም። አምኖቹ መስጠት ይሻለዋል። የእውነት በየትኛውም ሄደ ሄደ አለ አልተሳካለትም። እውነቱን ተቀብሎ እስካሁን ድረስ የበላው ይበቃዋል። እስካሁን ድረስ ያንገላታቸው ይበቃዋል። አሁን የልጆቹን ንብረት መልሶ እንግዲህ የጨካኝ የአረመኔነት አረመኔነት ሳይሞቱ ሞቱ ብሎ በስማቸው አረንዶ እንዴት አይነት ህሌና ነው ያለው? በስመ አብ መንፈስ ቅዱስ። ሰው ግን ህሌናውን ሽጦቴን ል በቃ ብር ብር ብር ብቻ ነው የሚያሳድደው። እንዴት ነው የሰው ልጅ ሳይሞት ሞተ ብሎ በስሙ የሚነግደው? የእነሱን ንብረት ወደ ስሙ ለማቀያየር ሳይሞቱ ሞቱ እያሉ ነገሩ በመስፍን እያያችሁ ነው። ሳትሞት መቃበር በስሟ በፎቶዋ ያሰራ ሰው ነው ይሄ። ምንም ሊደንቅም አይገብርም፣ ምንድን ነው አይገርመንም። ምክንያቱም ስራው በደንብ ተደራጅቶ የሚሰራበት ወንበዴ ስለሆነ፣ ያሳዝናሉ። ግን ልጆቹ በጣም ነው ያሳዝኑ። መጨረሻቸው እግዚአብሔር ብሎ የሚያመሰግኑበት ዘላለምና ልውል ከእግዚአብሔር በታች ቀን ይምጣ ብቻ እንጂ በጣም ነው የተሰቃዩት። ያሳዝናሉ። የእውነት ለብር ብለው ይህን ያክል ስቃይ ያደረሱባቸው ሰዎች መቀጣት፣ እውነት የያዘ ሰው አይወድቅም። እነሱም የስራቸውን ማግኘት አለባቸው መቀጣት አለባቸው ብዬ ነው የማስበው። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር ሁሉም ነገር አልፏል፣ እግዚአብሔር ይመስገን ማለት ነው። ወደፊት እንጂ ወደኋላ ማለት አያስፈልግም። ስለ ሁሉም ነገር እግዚአብሔር ይመስገን እያልን ለነገ እናስባለን። የዛሬውን ፈጣሪ እያውቃል የዛሬን እንጂ የነገን ፈጣሪ እያውቃል። ለማንኛውም ብቻ በጣም ደስ ብሎኛል የእውነት እሱም ሰላም መሆኑ ደስ ብሎኛል። ያው ትንሽ የረፍታ እንትን ይመስለኛል እንደዚህ ያደረገው፣ ግን እግዚአብሔር ይመስገን ማለት ነው ለበጎ ነው። ለማንኛውም ጋዜጣ የዛሬው ቪዲዮ የሚመስል ነበር። ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ላቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን ስትገቡ ቪዲዮውን ሁላችሁም በላይክ ጀምሩ። ለምታበረታቱ ደግሞ ከልብ ከልብ ከልብ ነው የማመሰግነው። ሰላም ፍቅራችሁ ብዙ ትርፍ ይበልኝ፣ እንወዳችኋለን። ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። አመሰግናለሁ። ባይ